ወይኔ ጉዴ ፈላ። እናንተ ይሄ ልጅ እውነት ነው እንደታመመው፣ ስናሾፍበት የምሬ ነው የምላችሁ። መጨረሻ ፓርቲ ላይ ከተመለከታችሁ ከሆነ የሆነ እንደ ማስመለስ አይነት ሆኖ ሁላቸውም ተሰባሰቡበት ማለት ነው። እናንተ የምሬ ነው የምላችሁ፣ እኔ ክው ነው ያልኩኝ። ለምንድን ነው ግን እንደዚህ የምታስደነግጡን? የምር ድራማ ከሆነ ነፍሳችሁ አይማርም። የምሬ ነው የምላችሁ። በተለይ ይሄ ፓርቲ ላይ ጥሩ አይደለም እንደዚህ ሰውን ማስደንገጥ እና ቤተሰብ፣ እኔ ደንግጫለሁ፣ አልዋሻችሁም። ደግ በጣም ነው ያደነገጥኩኝ መጨረሻ ፓርቲ ላይ። መጀመሪያው መስሎም አልታየኝም ነበረ፣ ግን መጀመሪያውን መስሎም ላይ ታያችሁ ዶክተሮቹ ጨርሰው ወጥተዋል። ይሄንን አክል እኮ ትላልቅ ክሊኒኮች እኮ እንደዚህ በእንደዚህ ነገር አይሳተፉም። የምር እና አላቅም እኔ ደንግጫለሁ ቤተሰብ፣ የምሬ ነው ምላ ድንግጥ ነው ያልኩኝ እናንተ እንደዛ ደንግጬ የራሱ አላውቅም። ሰላም ሰላም ቤተሰብ፣ እንዴት ዋላችሁ? ደህና ናችሁ? ከኔ ጋ ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ እስከመጨረሻ ተከታተሉኝ። እንግዲህ አብርሃም ሩብታም ተጠይቃ ነበረ ቀን ላይ አስር ሰዓት አካባቢ ላይ ያው እውነት አዎ ታሟል ብላለች። ድራማ ነው ወይ አትባልም አንልም ልንልም አንችልም። ግን አዎ አሞታል። አሁን ደህና እየሆነ ነው ብላ ነበረ እና አሁን ደግሞ ሳየው ማለት ነው መጨረሻ ፓርት ላይ ያስደነግጣል የሆነ ለማስመለስ አይነት ሆኖ እናንተ እኔ በጣም ነው ደነገጥኩኝ። እውነቴ ነው ማለት እኔ ደግሞ ሳላስበው አንዳንዴ ስደነግጥ ማለት ነው ራስ ምታት ይዘኛል። በቃ ሳላስበው የደነገጥኩኝ ቀን በጣም ነው ራስ ምታት የሚያምኝ። አንድ ሰው ደግሞ አልቅሶ ሲመጣ እናንተ፣ አሁን በአሁን ሰዓት እኮ እውነትና ውሸት መለየት ያቃትን ጊዜ ነው ማለት ነው። እና ኤፍሬም የተንቢ ወንድም ራሱ ታሞ እውነት ለመናገር የሆነ ነገር አስመልሶ ነበር፣ እንደ ደም አይነት ነገር። እኔ ምን እንዳልኩ እንዳውቃላችሁ ይሄ ከትሸፕ ወይም ደግሞ ሸጣፉ ላይ ይዞ ነው የተፋው ነው የመሰለኝ። ይቅርታ ያደርጉልኝና እና እውነት ነው ብላችሁ ለመውሰድ ራሱ በጣም ይከብዳችኋል። ድራማ የበዛበት ጊዜ ነው፣ ውሸት የበዛበት ጊዜ ነው። በቃ እንዴት ልበላችሁ፣ ፕራንኮች የበዛበት ጊዜ ስለሆነ አምናችሁ ለመቀበል ይከብዳችኋል። ግን አሁን እኔ ክው ነው ያልኩኝ፣ ክው ያልኩኝ እንዴት ነው ሩታ ደነጋግጧ። ነገር ግን ካሜራው ወደ ሩታ ተደረገ አያችኋለን። መጨረሻ አካባቢ ወደ ሩታ ተደረገና እነሱ ግልብጥ ብለው መጡ አብርሃም ላይ ሆኑ። እናንተ የምር እንደዘት አስደንግጡን ጥሩ አይደለም። የምር ነው ምላችሁ። ምክንያቱም አሁን የነቃው ይነቃል፣ ያልነቃው ግን እኔ አላቅም። እኔ እውነት ይሁን ውሸት አላቅም። ቤተሰብ ግን እኔ ደንግጫለሁ። ነገር ግን ካሜራው ወዴት ተደረገ? ወደ ሩታ ተደረገ። ሩታ እንደዚህ ልብሷን ትጠራርጋለች። ከዛ ወደ እሷ ልብ ተደረገና እነሱ ደግሞ ወደ አሁን መጡና እዛው ክር ብታሉበት እኔ አላቅም። አሁን ደህና ይውላችኋል። ግን የምር ድራማ ከሆነ ይቅር አይበላችሁ። ይሄ ነገር ማለት ነው የአሁኑ ይሄንን ፓርቲ የለቀቃችሁት ብቻ አላቅም። እኔ እውነት ለማስመሰል ነው ወይስ ይሄ ልጅ እውነት ነው ወይ የታመመው እያልኩኝ ነበረ። እስካሁን ድረስ ና ቪዲዮ ለቀቁት ማለት ነው በቃ እውነት ነው ውሸት መለየት ያቃተን ጊዜ ነው። ነገር ግን ሩታ ግን አዋሞታል ብላ ያው መልስ ሰታን ነበረ ቅድም ራሱ። ነገር ግን ይከብዳል ማለት ነው ለማመንም ይከብዳችኋል አይደለም። ነገር ግን ያ ሁሉ እንደዚህ እጁን አፉን አፍንጫውን ተያይዞ ደግሞ በዚህን አክል ሆስፒታል ላይ ገብቶ እንደዚህ መደረጉ እውነትም ያስመስላል ማለት ነው። እውነትም ከሆነ ፈጣሪህን ጨርሶ ይማረህ ነው የምንለው፣ ሌላ የምንለው ነገር የለም። ኮሜንት ሰርም ደግሞ ብዙዎቻችሁ ትሳደባላችሁ። ነገር ግን ማለት ነው ቤተሰብ፣ እሺ፣ ልጁ ደግሞ ጭቅጭቃቸው እዛ ላይ ሆነው አንተነ አንተነ በር ከፍታ ያስገባሁ አንተነ። ሰው ከታመመ ሰው እንደዚህ ታሞ ሆስፒታል ገብቶ ተኝቶ እንዴት ነው ጭቅጭቅ የምትጨቃጨቁ? ስታስጠሉ! ጭተጨቃጫቂዎቹ በጣም ነው የምታስጠሉ። ትደብራላችሁ የምር እንዴ። እውነት ለእውነት ራሱ ባይሆን እውነት ለማስመሰል እንደዚያ ትጨቃጨቁ፣ ሲጀመር ያስጠላባቸዋል። አንተ ነህ ከፍተ ያስገባ አንተ ነህ እንደዚህ ያልከው እንደ እንጂ እንደዚህ ጭቅጭቃቸው። ሌላ ደግሞ ልጁ እንደዚህ ተረጋግቶ እንዴት ቁጭ አለ? ጋይስ የምሬ ነው ብላቸው። ልጁ የተገፈታተሩትን ልጅ እንዴት ተረጋግቶ ቁጭ አለ? እንዴት ቁጭ ሊል ቻለ? አንድ ሰው ያንን ነገር አድርጎ ገፍትሮ ጥሎት አብርሃም የሆነ ነገር ደርሶበት እንዴት ተረጋግቶ ይቀመጣል? እኔ አልቀመጥም የምሬ ነው ብላችሁ የሆነ ነገር ያደርጉኛል ብዬ ጠፋለው በዛ ቦታ ብን ብዬ ነበረ ምጠፋው። ሲጀመር ለመቀመጥ ራሱ አያስችላችሁም እና አወዳደቁም ደግሞ ካሜራው የሆነ አይነት ሆኖ ነበር የዛኔ የማታው ማለት ነው። ግን አሁን ለማስመለስ አይነት ሲሆንም ደግሞ ከበደኝ እኔ ልሻው ወድ እንዲ በቀላሉ የምር ደንግጫለሁ። አሁን ኋላ ስራ ስምታቸው ይዘኛል ማለት ነው። ያለምንም ጭቅጭቅ ስራችን ይስጣችሁ። ሌላ ምን እላለሁ? ምንም አይደለም። አሁንም እየጀመረኝ ነው ማለት ነው። እና እንደዚያ ታስደንግጠን ጥሩ አይደለም። ልጁም ደግሞ ተረጋግቶ እኔ እንዴት እንደተቀመጠ ማቀው ታሪክ የለም። ግን አፍንጫው ላይ ካያችሁ ከሆነ እጆቹ በሙሉ እንደዛው መርፌዎቹ፣ እኔ ለውሸት እንደዚህ ያደርጋሉ ብዬ አላስብም። ለውሸት በቃ ውሸት ነው። ኦልሬዲ አንድ ፕራንክና ወይም ደግሞ ድራማ ውሸት ነው፣ አይደለም እኛ ራሱ አንድ ፕራንክ ወይም ደግሞ የሆነ ድራማ አይነት ነገር ብንሰራ ውሸት ነው። ይሄ እውነት አይደለም፣ ግን እንደዚህ አይነት ነገር ይሰራሉ ብዬም አላስብም። ነገር ግን ዞራችሁ ስትመጡ ደግሞ የማተባ ወዳደቀ አብርሃም ስትወድቅ ቆርጣችሁ ለምን አወጣችሁት ነው የኔ ጥያቄ ብቻ ነው። ያላቅም ቤተሰብ እናንተ ምን አይነት ስሜት እንደተሰማችሁ ራሳችሁም ታውቃላችሁ ብዬ አስባለሁ። እናንተ ይጨንቃል፣ የምር ነው ምላችሁ። በጣም ነው የሚጨንቀው እንዴ እውነትና ውሸት መለየት ያቃተን ጊዜ እኮ ነው እንዴ? ፈጣሪ ህን ጨርሶ ይማረህ ለማለት ራሱ ይከብዳል። አንድ ሰው ጋር ደውላችሁ እንዴ ታመምክ ወይ ምንህ ነው የታመምከው? ምን ሆነ ነው? ፈጣሪ ማረህ ለማለት እራሱ እንዴት እንደሚከብድ የታመመ ያልታመመ እንዴት ታውቃላችሁ? ድራማ ነው ብላችሁ ትሄድበታላችሁ። ግን ከሁን በኋላ የአሁኑ ፕራንክ ካልሆነ ማለት ነው፣ ወይም ድራማ ካልሆነ የዛሬው ቪዲዮ ራሱ የምሬ ነው ብላችሁ እውነት ከሆነ ከዚህ በኋላ ድራማ መስራት ታቆማላችሁ በራሳችሁ ጊዜ ያስተምራችኋል ብዬ አስባለሁ። ትማሩበት አላችሁ ብዬ አስባለሁ። ከሆነ ነው ያ እውነት ከሆነ ነው የአብርሃም መታም የምለው እና እውነት አይደለም ለማለት እራሱ ሆስፒታሉ ይሄንን አክል ቦታ ተሰካክቶበት እጁ በሉ አፍንጫው በሉ። ግን እኮ ቤተሰብ ይደነግጣል እኮ። ለነገሩ ቤተሰብ እኮ ትናገር አላችሁ እናንተ ለቤተሰቦቻችሁ እኮ ትናገር አላችሁ። ለተመልካች ነው የማትናገሩት። ለቤተሰብ ሁሉንም ነገር እንደዚ ልንሰራ ነው ትላላችሁ፣ ታስረዳላችሁ። እኛን ጆሮ ግንዳችን ጆሮ ግንዳችን ብላችሁ ትጥሉን አላችሁ። እናሳዝናችሁም እንደኛ ተመልካቾች ናቸው እነሱ፣ ምን ያገባን፣ ወይም ደግሞ እውነቱ ከነገር ናቸው አያዩም ብላችሁ እኮ ነው እንደዚህ ጉድ የምታደረጉን በየቀኑ ማለት ነው። የምር የምር ይደበራል፣ እንደዚህ ማድረግ። እውነት ለመናገር ብዙ የሚደነግጥ ሰው ይኖራል፣ ብዙ የሚታመም ሰው ይኖራል። እኔ እውነት ለመናገር እንደዚያ አልቅሶ የሚመጣ ሰው ና እንደዚህ ሆስፒታል ላይ የሆነ በቃ የተለያየ ቦታ እንደዚህ ተሽታሽጎ ምናምን ሲለቀቅ በጣም ነው የሚደነግጠው። ከደነገጥኩኝ ደግሞ አደነጋገጤ አቀ ሥርዓት የሌለው ራስ ምታት አምጥቶ የሚያቆይብኝ የራስ ምታት ነው የሚሰጠኝ፣ ማለት ነው እና ምነው አንቺ ለሚዲያ ሰው እንደዛ ትሆኛለሽ ወይ አሽቃባጭ አትሉኝም። ለሚዲያም ሰው ባይሆን አይደሉም እነሱ የሀገራችን ልጆች ናቸው። እንደ እኔ ቤተሰብ ደንግጫለሁ እውነት ለመናገር ፈጣሪ ባርህ አብርሃም፣ ግን ማለት ነው እውነት ካልሆነ የስራችሁን ይስጣችሁ፣ ሌላ ምንም አይደለም። እኔ እውነት ለመናገር ገሩታም እንደዚህ አታለቅስም ነበረ እንዳለል ካሜራው ወደ ሩታ ተደረገና፣ ልጆቹ ግር ብለው መቶ አብርሃም ላይ፣ በተለይ ብሩክ የሚባለው እንዴ ማታ እኮ ሩታ ማለት ነው ክፍል ሄደች። ዶክመንት አመጣለሁ ብላ እሺ ሄደች። ወደ ክፍል ስትሄድ መልሳ መጣች። ወዳውም የአብረሀም እንዲወድቅ ሲል አካባቢ እጅዋን ክድት ታደረገች። ወዳውም ከዘምን ሆነ እንደዚህ ልትሆኑ እኮ አልፈለግኩም ነበር አለች። ዶክመንቱ ደግሞ ወዳ ወደ ወዳ እጅዋ ላይ እንዴት እንደገባ ራሱ አላቅም። የያዘችው ካርቶን ነገሩ እንዴ ረ ረተው ተውና ሳዝናችሁ የምር ተመልካች፣ ሊያሳዝናችሁ ይገባል። የምሬ ነው ምላችሁ እንዴ። እኔ እንደዚህ የደነገድኩኝ ደግሞ በዛናክል እናንተን የሚወዱ ሰዎች ምን ሊሆኑ ነው? ጥሩ አይደለም እንደዚህ እውነት ለመናገር ደብሮኛል ቤተሰብ እና ለማንኛውም፣ እኔ አላውቅም። አሁንም ደግሞ የሄዳቸው መጨረሻ አካባቢ መጨረሻ ዞር እንዳታረጉት፣ ቢያንስ መጨረሻ አካባቢ አንድ ደቂቃ አስቀሩና ማለት ነው። ሩታ ልብሷን እንደዚህ እየጠረገች ነበር፣ ካሜራው እሷ ግንባሯ ላይ ነው ያስቀመጡባት። ከዛ እያለች እያለች ብሩክ የሚባለው ሮጠና መጣና አብርሃም እንደዚህ እጁን አስቀመጠ በደረቱ ላይ፣ ከዛ ቁጭ አለ። እንዴት እሺ፣ ምንድን ነው ነገሩ እናንተ? ሳንጥላችሁ ነው እንደምትሄዱት። ፈጣሪ ማርህ፣ አብርሃም እኔ ምንም አላልኩም። ምን ምንም አላልኩም የምሬ ነው ምልህ ምንም። እኔ ፈጣሪ ማርህ። በቃ ከአደለ። ፈጣሪ ማርህ። እኔ ምንም ልል አልችልም፣ እንደ ምንም ልል አልችልም። እኔ እኮ አሁን አፋችሁ ሞልታችሁ ለመናገር ራሱ ለመለፍለፍ ለመፈትፈት ራሱ ይከብዳል። የምሬ ነው ምላችሁ ይከብዳል። እንደ እኔ ምንም አላልኩም ጨርሶ። ይማርህ ነው የምለው። ሙድ አልይዝም፣ ወይም ደግሞ ይሄ አልነበረ እንዲ ነው አልልም፣ አዎ አልልህም። እና ምንም ልል አልችልም። እኔ ማታ እንደውም ሙድ ይዥብህ ነበረ። እሱ ምንድን ነው